ይህ በጠኖ ጠቅላላ ፈጣን ቀልጣፋ ታማኝ የድለላ ስራ ነው። ማን ነው የዚህ መኪና እድለኛ የሚሆን ቀድሞ የሚወስደው? ሰላም ጤና ይስጥልኝ፣ ውድ የቻናላ የቤተሰቦች አድማጭ ተመልካቾች እንዴት ሰምታችኋል? ሰላማችሁን አላህ አብዝቶ አብዝቶ ያብዛ። በእኛ በኩል ሁሉ ሰላም፣ ሁሉ መልካም። ያው እንደተለመደው የተለያዩ ያገለገሉ መኪኖችን ለሽያጭ በማቅረብ የሚታወቀው የእናንተ ፈጣን ቀልጣፋ ታማኝ ቻናል ዛሬም እንደ ወትሮ በጣም የሚገርም ሚትስ ቡሽ ሁለት ሺህ ስድስት ሞዴል ለሽያጭ ይጀላችሁ። ቅርብ ያለው ይህ መኪና የት እንደሚገኝ ምን እንደሚያስፈልገው ስንት እንደሚሸጥ ሙሉ መረጃውን ከባለቤቱ አግኝተናል። ከባለቤቱ ያገኘነውን መረጃ ለእናንተ እናደርሳችኋለን። እኛ እዚህ ላይ የምንለቃችሁን እያንዳንዱ ተሽከርካሪዎች መግዛት ለምትፈልጉ ሰዎች ከናንተ የሚጠበቀው መደወል ብቻ ነው። እኛ ግን መኪናና የመኪናውን ባለቤት ልናቀርብ ቃል እንገባለን የማንሸጠውን ነገር አናሳያችሁም እንዳትጠራጠሩላችኋለሁ እንግዲህ ዛሬ ስለያዝኩት ሚትስቡሽ አጭር ነገር ተናግሬ ቪዲዮን እዘጋላችኋለሁ ከዛ በፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እና ላይክ በማድረግ ቻናሉ እንድትቀላቀሉ ስንፈቅድ የቻናላችንን ቤተሰቦች እንደተለመደው ቪዲዮን ላይክ አድርጋችሁ መጀመሩን እንዳትረሱ እያስታወስን ሁልጊዜ የምንለቃቸው ጠቃሚ ተሽከርካሪ መረጃ ለእናንተ ቀድሞው እንዲደርሷችሁ የደውል ምልክቱን መጫኑን እንዳትረሱ እያለን ስለዚህ ስለሚሸጥ 2006 ሞዴል ሚትስቡሽ እነግራቸዋለሁ። ይህ ሚትስቡሽ በቅርብ ከዚህ ከአራት ወር ወደዚህ በደንብ ሞተር አለ በሚባል የሚትስቡሽ መካኒክ ጋር ብጥር አድርጎ በደንብ አድሶላቸዋል። ይህን መኪና ለምትገዙ ሰዎች የሞተር ሀሳብ እርፍ ብላችኋል እላችኋለሁ። እንግዲህ ይህ በቅርቡ ከአራት ወር ወደዚህ በደንብ ሞተር ብጥር አድርጎ ያደሰ በስራ ላይ ያለ 2006 ሞዴል ሚትስቡሽ እነዚህ መኪኖች ከሲኖ በፊት አገር ያቀኑ ተሽከርካሪዎች መሆናቸው ይታወቃል። ሆኖም ሳለ እነዚህ መኪኖች ከአሁን በፊት የሚጭኑት 14 ነጥብ 50 ሜትር ኩብ ነበር። አሁን ሲኖ ተሻሽሎ 16 17 ሜትር ኩብ ሆኖ ስለመጣ እነሱም ከማን አንሰም ብለው ከላይ ቅጥያ ስፖንዳ ጨምረው እነሱም 16 17 ሜትር ኩብ እየጫኑ ያለበት ማንኛውንም ሲኖ የሚጭነውን ጭነት አሁንም ላይ እየጫኑ ያለ ስለሆነ አሁን እነሱን ከጨዋታ የሚያወጣቸው ነገር የለም። እንደማንኛውም ሲኖ የትኛውም ፕሮጀክት ላይ ኮንትራት ገብተው ሊሰሩ የሚችሉ ወይም የግል ቢዝነሳቸውን በሲኖ ልክ እየጫኑ ሊሰሩ የሚችሉ ተሽከርካሪዎች ናቸው። እንግዲህ ይህ 2006 ሞዴል ሞተር ያደሰ ሚትስቡሽ ጎማ 40 ፐርሰንት አለው። ይህ ማለት ጎማ ከ50 ፐርሰንት በታች ኳን ከወረደ ጎማ አለው አይባልም። ያው ለእናንተ መድረሻ ወይም ትንሽ መላወሻ ሊሆናችሁ ይችላል። ጎማ በዋነኝነት እንደ ታሳቢ ልትይዙት የምትችሉት ነገር ነው። ጎማ 40 ፐርሰንት አካባቢ ነው ያለው። ይህ መኪና ካሁን በፊት ግጭት፣ ግልብጥ የለውም። ቀለም አልደረበም። ቻንሲ ጥመት የለውም። አልወደቅም። ምንም አይነት ከታች ምንም አይነት ነገር ቻንሲ ላይ የለውም። ሞተር በቅርቡ አድሷል። ከትንሽ ማርሽ እስከ ትልቅ ማርሽ እየቀያየራችሁ በተሞክሩ ዲፈሬንሻን ካምቢው ምንም አይነት ድምፅ የሚያሰማው የለለ ንጹህ የሚያጎለው ዘይትና ውሃም የለለ ሚትስቡሽ ነው። ይሄንን ሚትስቡሽ ባለቤቱ በሁለት አይነት መንገድ ሊሸጥላችሁ ቃል ገብቶላችኋል። አንደኛው ካሽ ብር ይዞ ለመጣ ሰው ሁለት ሚሊዮን 200 ሺህ ብር ተቀብሎ መኪናውን ለመጣው ሰው ሊሰጥ ቃል ሲገባ፣ ሁለተኛ በአዋጭ ወይም በባንክ እንገዛለን ለምትሉ ሰዎች እስከ 3 ሚሊዮን ብር እሸጠዋለሁ ሲል ተደምጧል። እንግዲህ ይህንን መኪና ቀርባችሁ አይታችሁ መግዛት ለምትፈልጉ ሰዎች ታይት ላይ የምናስቀምጠው ስልክ ቁጥር አለ አሊያም በ0960 86 86 66 በሚለው ስልክ ቁጥራችን በተደውሉ በፍጥነት የእናንተን ስልክ አንስተን መኪናውና የመኪናው ባለቤት ያለበት ልናደርሳችሁ ቃል እንገባላችኋለን። እንግዲህ ለዛሬ የሚሸጥ 2006 ሞዴል ሚትስቡሽ ያዘጋጀሁላችሁ ይህን ይመስላል። በሌላ የሚሸጥ መኪና እስከምንገናኝ በያላችሁበት ሰላማችሁ ይብዛ እያልኩ የዛሬ ቪዲዮን እዚህ ላይ ጨረስኩ።